የሁላችንም ግዴታ ስለሆነ ምንም ችግር የለውም። እውነት ለመናገር በቃ ስሜት ውስጥ ነው የገባው አሁን ላይ ምክንያቱም የአንቺ ለቅሶ በጣም ብዙ ሰዎችን አስለቅሷል። በዛ ላይ ደግሞ እናት መሆን በጣም ከባድ ነው እና ብቻ ከባድ ነው። ሰላም ጤና ይስጥልን ነው፣ ውድ የተከበራችሁ አድማጭ ተመልካቾቻችን ከድራ የኢትዮጵያን አል ቤተሰቦች። እንግዲህ ይሄ ፕሮግራም የነፍስ አድን ፕሮግራም ነው እና ሁላችሁም በአላህ በእግዚአብሔር ተይዛችኋል፣ በምታምኑት ማለት ነው። ሁላችሁም ይህን ቪዲዮ ያያችሁ ሸርሸርሸርሸር እያደረጋችሁ ላይክ እያደረጋችሁ ለሌላ ለብዙ ሰው ተደራሽ እንዲሆን አድርጉ። ሀሳብ አስተያየታችሁን አስቀምጡ። እናነ የዋንችም ብዙ መከራና ስቃይ አሳልፈሽ እንጨት እየሸች ሁሉ ነገርን እየሆንሽ ልሽን አሳድገሽ እዚህ ደረጃ ላይ ከደረስሽ በኋላ በእነዚህ ጨካኞች እጅ ሲገባ ሁሉም ሰው ወንድማችን ነው፣ የድሃ ልጅ ነው ልንደርስለት ይገባል ብሎ ርብርብ እያደረገ ነው ያለውና፣ እውነት ለመናገር ይህን ላደረጉ በዚህ ዙሪያ ሀሳብ ለተሳተፉት ወንድሞች እንደ ፈጣሪ የልቦናቸውን ሞልቶ ለሀገራቸው ለወቅ ለማድረግ እንዲያደርሳቸው እኔም እንደው በዚሁ ፕሮግራም ሀሳብ መናገር እወዳለሁና በጣም አሪፍ እንቅስቃሴ ነው እየተደረገ ያለው። እንግዲህ መጨረሻውን ያሳምረው ነው የምለው። ምክንያቱም ይህ የነፍስ አድን ጥሪ ትሪ አንድ ወንድማችን አከለ ያለው ይባላል የራያ ቆቦ ጎብ እየተወላጅ ነውና አሁን በሐራሚዎች ወይም ደግሞ በጨካኞች እጅ ተይዞ በሰዑዲ አረቢያ እየተደበደበ 20 ሺህ ሪያል ተጠይቋል። ይህ ሁኔታ ለማሳካት ደግሞ ዛሬ ምሽት አንድ ሰዓት ላይ በእኔ በቲክቶክ አካውንት ከደራያ ብላችሁ ነው ቶሎና፣ ታላቅ ታሪክ እንሰራለን። ትላንትና እጅግ በጣም ደስ የሚል ታሪክ ተሰርቷል። ወደ 144079 ብር ቃል የተገባና እንደዚሁም የተሰበሰበ ነበረና ዛሬም ሌላ ታሪክ እንደግማለን። እውነት ለመናገር በዛ ቦታ ላይ የነበሩ የምናከብራቸውና ምንወዳቸው አርቲስቶች ወንድማችን ኑር አዲስ፣ ሰይድ ጃሪጋማ ነበረ። እንደዚሁም ደግሞ ወንድማችን ሳሚ ጌቱ ከዛ ሌሎችም እንደዚሁ እንቁ ወንድሞቻችን እህቶቻችን የተገኙበት ፕሮግራም ነው የነበረው። ሁላችሁም ዛሬ ደግሞ ዛሬ ምሽት ላይ አንድ ሰዓት ጀምሮ እስከ መጨረሻው ድረስ በከድራያ ቲክቶክ ቻናል መታችሁ ይህን ወንድማችንን እገዛ እንድናደርግና አሁን ካለበት ጭንቀት ለማውጣት ይህን ቪዲዮ ያያችሁ በሙሉ በግሩፕ የሚሆን በተለያየ ሁኔታ ሸር አድርጉ፣ ላይክ አድርጉ። ላይክ ስታደርጉ አንድ ቪዲዮ አይታችሁ ላይክ በምታደርጉበት ሰዓት የእይታ መጠኑ እየጨመረ ቫይራል እየሄደውና የጉብዬና አካባቢዋ ልጆች በዚህ ጉዳይ በግንባር ቀደምትነት ትልቅ ክብር ይገባችኋል። እውነት ለመናገር እያደረጋችሁት ያላችሁት መስዋዕትነት፣ በግሩፕም ገብቼ ስለታዘብኩት እጅግ በጣም ደስ የሚል ነገር ነውና እኛ ለእኛ ነን። እኛ ላይ ችግር ሲደርስ መፍትሄ መሆን የምንችለው እኛ ነን እና ግን ሁሉም ሰው ሊረባረብበት የሚገባ ሰው የሆነ ሁሉ ሊረባረብበት የሚገባ ጉዳይ ነው የዚህ ወንድማችን እና በዋናነት የጎብዬና አካባቢዋ ልጆች እየሰራችሁት ያለው መልካም ነገር እጅግ በጣም የሚያስደስት ስለሆነ እውነት በጣም ደስ ብሎኛል። የምታደርጉት ነገር እንቅስቃሴው በጣም የሚያምር ነውና ወንድማችንን በቅርብ ቀን እንደሚወጣ እንደምታስፈቱትኝ በእናንተ እርግጠኛ ነኝ። እውነት ለመናገር ለምን እስካሁን ድረስ ከተንቀሳቀስ ነው እንቅስቃሴ የእናንተ እጅግ በጣም ለየት ብሎ ስላየት ነውና እናቲቱ ጋ ደውዬ እስኪ አንዳንድ ቆይታ አደርጋለሁኝ። አብራችሁን ቆዩ። አሎ። አቤት። ሰላም ጤና ይስጥልን። እንዴት ነሽ? እና እኔ ሰላም ነሽ ወይ? እሰይ እሰይ። አሁን ላይ እንግዲህ ያው በእርግጥ ጠዋትም ደውዬልሽ ነበረ። አሁን እንግዲህ የሚከታተል ሁሉም አጠቃላይ ኢትዮጵያውያን ነው የሚከታተለው። ባለፈው እያለቀሽ የሰራሽው ቪዲዮ በጣም ብዙ ሰው አይቶ አዝኗል እና አሁንም በልጅሽ ጉዳይ ርብርብ እያደረገ ስለሆነ የኢትዮጵያ ሕዝብ በተለይም ደግሞ በተለየ ሁኔታ የጉብይና አካባቢዋ ልጆች ትልቅ አስተዋጽኦ እያደረጉ ስለሆነ እንደው እስኪ ስሜት ሽን እንደዚሁም ደግሞ አክብሮት ሽን ምስጋና ሽን አቅርቢ። እስኪ አሜን፣ አሜን፣ አሜን

ወንድሞች አሁንም ቢሆን ርብርባቸውን ይቀጥላሉ። አካውንቱም እየገባ ነው። ሰዎች ገቢ እያደረጉ ነው። እንግዲህ ፈጣሪ በፈቀደው በዚህ ኩለቀን ሁኔታው እንግዲህ ሁሉም ሰው ርብርብ አድርጎበት ፈጣሪ እንደፈቀደው በዚህ ኩለቀን ይሳካም ብለን እናምናለን። እንግዲህ አሁን እንግዲህ ጓስ አሁን ነው ያው ሰዎችና ሕዝብ አይዞሽ ምን ይደረግ፣ አታልቅሽ። ማልቀስ ሳይሆን ዱዓ ጾለት ማድረግ ማረግ ነው። አሁን ላይ ሁሉም ኢትዮጵያውያን ርብርብ እያደረገ ስለሆነ ልጁ ለማዳን አታልቅሽ እናቴ።

ብራይ ገባለህም ያረጉ ያርጉህ እያሉ እያስመቱ ነው ነው የሚለው ነው ነው ነው ብር ብሩ በዛኛው ሀገር ይሰጠን እንጂ በኢትዮጵያ እንዲላከልኝ አልፈልግም ብሎ ነው። አዎ ሲጠይቁትኝ በሃይማኖቹ ባንክ ቤት ነው። ትምህርት ነው ነው ነው። እስኪ እንግዲህ እሱ መፍትሄው ይመቻቻል። እንግዲህ ይድረስና ብሩ የሚመቻችበት ሁኔታ ሊኖር ይችላል። አይዟችሁ ዙሮ አረጋጊትኝ።

እህትሽ በጣም ስትጨነቅ ስታያትኝ እንደው ምናልባት ራሷን ወደ ተሳሳተ አቅጣጫ እንዳትወሰድ ብለሽ ነው ወደሱ እንድትመጪ አደረግሻትኝ።